አሰላሙ አሌይኩም ወረህምቱላሂ ወበረካቱ። ድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን፣ ዛሬም እንግዲህ እንሻአላህ ትናንት በነገርኳችሁ መሰረት ማለት ነው ድግምት ወይም ሲህር አይነናስ ጅኒ ያለባችሁ ማለት ነው እንዴት አድርጋችሁ ማወቅ ትችላላችሁ፣ ምን አይነት በሽታ እናንተ ላይ እንዳለ የሚለውን የምነግራችሁ ይሆናል ማለት ነው። ቪዲዮውን እስከመጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ ሩቃ አለ ማለት ነው። እሱን ስታዳምጡ የሚሰማችው ስሜት ምን የሚለው ላይ ነው የሚለውን እናንተ ትከታተላላችሁ ማለት ነው። ሩቃውን አሁን የማሳያችው ይሆናል እዚህ ላይ الرقية الشرعية لفضيلة الشيخ صالح بن سلمان الصعيلة الجهني

ሼክ ሳሌህ ቢን ሰልማን ብላችሁ በአረበኛ ትጽፋላችሁ ማለት ነው። ከዛ ትክክለኛው የሼክ ሳሌህ ሩቃ ይመጣላችኋል ማለት ነው። ብዙ ሩቃዎችን እስከ ዛሬ ድረስ አዳምጫ አለሁኝም ሩቃ ቤቶችም ሂጃለሁ። ስትሄዱ የሚከፈተው የሼክ ሳሌህ ቢን ሰልማን ነው ማለት ነው እና በጣም ሀይለኛ የሆነ ሩቃ ነው። ተወዱታላችሁ። ይህንን ሩቃ ሰምታችሁ ሲጀመር ምንም ይሁን ምንም ድግምትም ይሁን ጅንም ይሁን መደበቅ አይችልም። በቃ የሆነ ነገር ስሜት ይኖራችኋል እና ምን እንዳለባችሁ ልታውቁ ትችላላችሁና በትክክል ማዳመጥ አለባችሁ። እንደሰማችሁት ስሙን ሲያስተዋውቀ መጀመሪያ ላይ የሸሆን ስም ምን ብሏል? ወንድ ከሆነ መኪና እየነዳ ማዳመጥ የለበትም ሩቃውን። ሴት ከሆነች ደግሞ ምግብ እያበሰለች ማዳመጥ የለባትም። ይሄ መመሪያ ነው እና ሩቃውን ከፍታችሁ ስታዳምጡ እኔ ምመርጥላችሁ ቤታችሁ፣ ስራችሁን ጨርሳችሁ፣ ክላሳችሁ ስትገቡ ኡዱ አድርጋችሁ ተኝታችሁ በቀኝ ጎናችሁ ብታዳምጡት በጣም አሪፍ ነው። ከዛ የሚያደርጋችሁን ነገር ትከታተላላችሁ። ሙቀታችሁ ይጨምር ይሆናል፣ እንደናንተ እንደ በሽታችሁ ልክ ማለት ነው። እኔ ባዳመጥኩ ሰዓት በጣም ሰውነቴ ይግላል። ከየት እንደመጣ ትኩሳት አላቅም፣ በጣም ይግላል ሰውነቴ። ከዛ የሚያመኝ ቦታ እስከዛሬ የበለጠ ህመም ይሰማኛል። ሆዴን ከሆነ ሆዴን በጣም ያመኛል። ሆዴ የሚጮህ ከሆነ ደግሞ ሆዴ በጣም ይጮሃል። እንዲሁም ደግሞ የሚያንቀጠቅጠኝ ከሆነ ደግሞ የተረገጠ ድግምት ምናምን ካለባችሁ እግራችሁን በጣም ያንቀጠቅጣችኋል። እግሬም በጣም ይንቀጠቀጣል እና እንደዚህ እጃችሁ ላይ ከሆነ ችግሩ የሰው እጅ ያለባችሁ ከሆናችሁ እጃችሁ ይንቀጠቀጣል። ብቻ ለይቶ ቦታውን ያማችኋል ማለት ነው። የዛን ሰዓት እናንተ በደንብ ትከታተላላችሁ ስለ ሲህር አያቶችን ይቀራል ስለ አይን ሲቀራ የቱ ጋር ሲቀራ እናንተ ስሜታችሁን ትከታተላላችሁ ማለት ነው። የሚቀራበት ቦታ ላይ ህመማችሁ የሚጨምረው እንዴት ነው የሚለውን ሰው ባለበት ሰው ካለ ከእናንተ ቤት ከእናንተ ጋር ሰው ሊኖር ይገባል። በተወሰነ እኔ ምንም አያደርገኝም ሰው ቢኖርም ባይኖርም እኔ የትም ቦታ ሆኜ ሩቅ አዳምጣለሁኝ። ለምን ሙሉ በሙሉ አይቀይረኝም፣ ራሴን አውቃለሁኝ፣ እና የሚያደርገኝን ነገር ራሴን እከታተላለሁኝ። ግን ያመናል ምናምን ብላችሁ የምትፈሩ ከሆነ ደግሞ ከዚህ በፊት አሟችሁ የሚያቅ ከሆነ ከናንተ አጠገብ ሰው ቢኖር ጓደኛችሁ ምናምን ጥሩ ነው ብዬ አስባለሁኝ። እና እኔ ባይኖርም ችግር የለብኝም፣ አዳምጠዋለሁ በማንኛውም ሰዓት ማለት ነው እና እንደዛ ማድረግ ትችላላችሁ ግን ያላችሁን ነገር የምትከታተሉት በዚህ መንገድ ነው ሩቃውን የተወሰነ የማሰማችሁ ይሆናል በጣም ተወዱታላችሁ በየሩቃ ቤቱ ሲጀመር በጣም ነው የሚጠቀሙት ይሄንን እኔ ዩቱብ ላይ እስከዛሬ ሰርች ሳደርግ ብዙ ጊዜ ወጥቶልኝ አያውቅም እና በግድ ነው ያገኘሁት ሰውየው ቻርጃ ነው ያለው ዱባይ ማለት ነው እና በጣም በጣም ኃይለኛ ነው አቀራሩ። በቃ ስሜቱ ሲቀራ ጅኖች እና ሸይጣኖች ላይ በጣም ነው እንትን ያለው ማለት ነው ኃይለኝነት አለው። እና ድምፁ ተወዱታላችሁ ብዬ አስባለሁኝ። በዚህ እንደውም ኤርፎን ተጠቅማችሁ ድምፁን እስከ መጨረሻው አድርጋችሁ ማታና ጠዋት ቀን አካባቢ ላይ ብትሰሙት በጣም አሪፍ ነው። ያለባችሁ ነገር ካለ ራሱ ምንም ሳያደርጋችሁ ደንግጦ ይወጣላችሁ ይሆናል፣ ባላ ፈቃድ ማለት ነው። መቼም ሁሉም ነገር ሰበብ ነው፣ እኛ የምናደርሰው እና ብዙ ሰበቦችን አድርሻለሁኝ። ከቁርአን በላይ መፍትሄ የለም፣ ከቁርአን በላይ መድኃኒት የለም። ሰይጣኖችን የሚያባረር ጅኖችን የሚያስደነብር ቁርአን ነው፣ ከዛ በላይ የለም። እና ይህንን በትክክል አዳምጡት ትጠቀማላችሁ። ዘወትር በቃ ውዱ እያደረጋችሁ በኤርፎን እያደረጋችሁ ይህንን ሩቃ በጣም ብታዳምጡት ተጠቃሚ ትሆናላችሁ። ካለባችሁ ጅኒ ሸይጣን፣ ድግምት እንደዚህ የተቃጠለ ሲሄድ እየደከመ ሲሄድ የሚሞትበት አጋጣሚ ሊፈጠር ይችላል ወይ ደግሞ ለቋችሁ ይሄዳል ማለት ነው ባላህ ፈቃድ። እና ይህንን ተጠቅማችሁ ሰበቡን አድርሱ ነው የምለው። ያለባችሁ ነገር ራሱ ምን እንደሆነ ካወቃችሁ በኋላ ከዛ ወደ ሩቃ ቤትም ሂዳችሁ ራሳችሁን ማከም ትችላላችሁ። የአሁን ምናልባት ዓይን ከሆነ ያለባችሁ ዓይን ሲል በጣም ስሜት የሚሰማችሁ ህመም የሚሰማችሁ ከሆነ የዛኔ እናንተ ምን ታደርጋላችሁ? ከዚህ በፊት የሩቃ አፕሊኬሽኖችን አሳይቻለሁኝ። እዛ ላይ ለብቻ ለብቻ ተሸንሽኖ የተቀመጠ ሩቃ አለ የአይን ለብቻ የሐሰድ ለብቻ የሲህር ለብቻ የጅን ለብቻ እነዚህ እነዚህን አያቶች ለብቻ ታዳምጣ እንትን ትላላችሁ፣ ትቀሯችኋላችሁ፣ እናንተው ማለት ነው። ካልሆነም ደግሞ መቅራት ማትችሉ ከሆነ ስለ አይን ብቻ የሚቀራበትን ሩቃ አውርዳችሁ ወይም ስለ ጅን ብቻ የሚቀራበትን አውርዳችሁ ያንን ብቻውን ታዳምጣላችሁ፣ እየደጋገማችሁ ለምን ተእሲር ይኖረዋል። ለብቻ ለብቻ እየሆነ ስታዳምጡት ስትሄዱ ማለት ነው። እና በጣም አሪፍ ነው። ግን ውዱ አድርጋችሁ ነው ማዳመጥ ያለባችሁ። በጣም እንትን ይኖረዋል፣ ያን ተጽዕኖ ያሳድራል፣ ጅኖች ላይ ማለት ነው። ውዱ እያደረጋችሁ እያዳመጣችሁ ራሳችሁን አክሙ። በዚህ መንገድ እላችኋለኝ እና የምታቁበት መንገድ በሲህር በጂን መጠቃታችሁን የምታቁበት መንገድ ይሄ መንገድ ነው። ሲጀመር ገና ማዳመጥ ስትጀምሩ የሰውነታችሁ ሙቀት እየጨመረ ነው የሚሄዱ። ግንባራችሁን ወይ አንገታችሁን ነክታችሁ እናንተ ራሳችሁን መገመት ትችላላችሁ። ከዛ በኋላ በሩቃው ማስተካከል ማትችሉ ከሆነ ደግሞ ወደ ሩቃ ቤት እንደዚህ ወደ ሌላ ሕክምና ትሄዳላችሁ። በሰው ማለት ነው። በእናንተ ማትችሉ ከሆነ መጀመሪያ ግን ምን እንዳለባችሁ በዚህ ሩቃ ማጣራት ትችላላችሁ ማለት ነው። ሩቃውን የተወሰነ የማሰማችሁ ይሆናል።

የቴሌግራም ሊንክ አስቀምጥላችኋለሁ። ቪዲዮን እዛ ላይ አስቀምጠዋለሁኝ ገብታችሁ ዳውንሎድ እያደረጋችሁ ማዳመጥ ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሽ እስከመጣ አላህ ሰላማችን ብዝት ያደርግልኝ፣ አገራችንም ሰላም ያደርግልን። አሰላሙ አለይኩም ወረህመቱላሂ ወበረካቱ።